ሰላም ጤና ይስጥልኝ የተከበራችሁ የዩቱብ ቻናላችን ቤተሰቦች፣ የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። በቅድሚያ ምርሰ ጉዳዮቹን በማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። የፍርድ ቤት ውሳኔ ታዋቂዋ ቲክቶከር ጃኒ በድሬዳዋ ሴቶች ላይ ያልተገባ ንግግርን በመናገር በቁጥጥር ስር መዋሏ ተገልጿል። ይቅርታ በማለት ቪዲዮ ሰርታ ብትጠይቅም በፍርድ ቤቱ ተቀባይነት ሳይኖረው ቀርቷል። ክቡራን አድማጮች ጉዳዩን አስመልክቶ የወጣውን መረጃ ወደ እናንተ እናደርሳለን። በሌላ መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዶክተሮቹ ለተነሱት አስር ጥያቄዎች ምላሽ ሰጥቷል። በማከልም ዶክተሮች፣ መምህራን እኔ እንኳን ሁላችንም እየታገልን ነው ሲሉ ተናግሯል። በዜና ዘገባችን በስፋት ከጠቅላይ ሚኒስትሩ የሰጡትን ምላሽ በንግግራቸው የተነሱትን ሀሳቦች በሰዓቱ የምታደምጡት ሌላኛው መረጃችን ነው። ከውጭ መረጃ ፍቅር በፍቅር ሆነው የነበሩት ትራምፕና ኤለመስ ኮድና ጀርባ ሆነዋል። ወደ ጸብ እየገቡ መሆኑ መሰማቱ፣ እንዲሁም አሜሪካ የአሜሪካና የእስራኤል ዜጎች ኢላማ አድርገዋል ባለቻቸው የአይሲሲ ዳኞች ላይ ማዕቀብ መጣሏ፣ መገለጹ በቆይታችን ሌሎች ተጨማሪ ከሀገር ውስጥ ከውጭ ዝርዝር መረጃዎችን ይዘናል ለቻናሉ አዲስ ከሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ መረጃዎችን እያደመጣችሁ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ ወደ ዝርዝር መረጃዎቹ አልፋለው። አብረን እንከታተለው። ታዋቂዋ ቲክቶከር ጃኒ በፀጥታ ኃይሎች መያዟ ተገለጸ። ታዋቂዋ ቲክቶከር ጃኒ ወይም በትክክለኛ ስሟ ስመኝ ገብሩ በድሬዷ ከተማ ነዋሪዎች ላይ በሰነዘረችው ዘለፋ በፀጥታ ኃይሎች በቁጥጥር ስር መያዟ ታውቋል። ስመኝ ገብሩ ከቀናት በፊት በተናገረችው አጸያፊ ንግግር በድሬዷ ከተማ አስተዳደር ከሳሽነት በቦሌ ክፍለ ከተማ በፖሊስ በቁጥጥር ስር ውላለች። ስመኝ ገብሩ የይቅርታ ቪዲዮ ሰርታ ቢሆንም ይቅርቷ ግን ተቀባይነት እንዳላገኘ ተገልጿል። በሌላ ዜና አሜሪካ በሱዳን መንግስት ላይ የጣለችውን ማዕቀብ ከዛሬ ጀምሮ ተግባራዊ ልታደርግ ነው። አሜሪካ በሱዳን ወታደራዊ መራሹ መንግስት ላይ የጣለችውን የኢኮኖሚ ማዕቀብ ምንም እንኳን የሱዳን መንግስት ቢቃወመውም ዛሬ ተግባራዊ ይሆናል። ከሁለት ሳምንታት በፊት የአሜሪካ ውጭ ጉዳይ ሚኒስትር በሱዳን ግጭት የኬሚካል ጦር መሳሪያ ተጠቅሟል በተባለው የሀገሪቱ መንግስት ላይ ማዕቀብ እንደሚጥልም አስታውቆ ነበር። ይሁንና ማዕቀቡ ከዛሬ ግንቦት 29 ቀን 2017 ዓ ም ጀምሮ ተግባራዊ ይሆናልም ተብሏል። የሱዳን መንግስት ማዕቀቡን የፖለቲካ ስም ማጥፋት ሲል አጣጥሎታል። ይሁን እንጂ የጦር ሰራዊቱ የተከለከለውን የኬሚካል ጦር መሳሪያ መጠቀም አለመጠቀሙን እንደሚመረምር የሱዳን መንግስት ተናግሯል። በጀነራል መሐመድ ሐምዳን ዳጋሎ የሚመራው ተፋላሚ የፈጥኖ ደራሽ ኃይል አርኤስኤፍ በበኩሉ ሰራዊቱ በ11 አካባቢዎች የኬሚካል ጦር መሳሪያ መጠቀሙና የተከለከሉ መሳሪያዎችን በአምዱርማን ከተማ መጋዘኖች እያከማቸ መሆኑን ማስረጃ አለኝም ብሏል። ተፋላሚ ኃይሉ የተባበሩ መንግስታት የኬሚካል ጦር መሳሪያ አጠቃቀምን ክስ እንዲያጣራም አሳስቧል። በሌላ ዜና በድንገተኛ የትራፊክ አደጋ ሐዋሳ ሁለት ህጉ ወጣቶችን አታለች። ፖሊስ የመኪናው አሽከርካሪ ለጊዜው ከአካባቢው ተሰውሯል ሲልም ገልጿል። በሐዋሳ ከተማ አስተዳደር ትናንት ለሊት በደረሰ የትራፊክ አደጋ ሁለት ወጣቶች ህይወት ወዲያውኑ ሲያልፍ፣ አንድ ሰው ላይ ከባድ ጉዳት መድረሱን የሲዳማ ክልል ፖሊስ ኮሚሽን የትራፊክ አደጋ መከላከልና ቁጥጥር ዳይሬክተር ኢንስፔክተር ዳንኤል ሳንኩራ ለቴክቫ ኢትዮጵያ ተናግሯል። አደጋው የደረሰው ትናንት ከሌሊቱ 6 ሰዓት ከ40 ገደማ በሐዋሳ ከተማ መናሪያ ክፍለ ከተማ በተለምዶ ዳኢቴ ተብሎ በሚጠራው አካባቢ ነው። ከአዲስ አበባ ሞያሌ ሀገር አቋራጭ መንገድ ከዲላ መስመር ግንድ ጭኖ ሲመጣ የነበረ የሰሌዳ ቁጥሩ ኮድ 3 ኤ 19972 አዲስ አበባ ኤፌሰር መኪና ከሐዋሳ ዓለም አቀፍ ስታዲየም በኩል አቋርጦ ሲወጣ ከነበረ ሞተርሳይክል ጋር በመጋጨቱ አደጋው መድረሱን ኢንስፔክተር ዳኒኤል ገልጿል። የመኪናው አሽከርካሪ ለጊዜው ከአካባቢ መሰወሩን የገለጹት ኢንስፔክተር ዳኒኤል ሳንኩራ ሟቾቹ ሁለት ወጣቶች በሐዋሳ ከተማ ባላቸው በጎ እንቅስቃሴ ታዋቂና ትጉ ህብረተሰብም የሚወዳቸው እንደነበሩም አስረድተዋል። ዘገባው የቲክቫ ኢትዮጵያ ነው። ክቡር አድማጮች በማስከተል በዜና ዘገባችን በስፋት ወደ ያስኩላችሁ መረጃ አልፋለሁ። ጠቅላይ ሚኒስትር አብይ አህመድ ለዶክተሮቹ 12 ጥያቄዎች ምላሽ ሰጡ። በማከልም ዶክተሮች፣ መምህራን እኔ እንኳን ሁላችንም እየታገልን ነው ሲሉም ተናግሯል። ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች፣ ጠቅላይ ሚኒስትሩ፣ እኔ ሁላችንም የደሞዝ ጥያቄ አለብን፣ በሰከነ መንገድ አቅማችን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል ሲሉም ተናግሯል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የጤና ባለሙያዎች እያነሱት ካለው ጥያቄ ጋር በተያያዘ አስተያየታቸውን ሰጥቷል። ጠቅላይ ሚኒስትሩ አስተያየታቸውን የሰጡት ከኢትዮጵያ ቴሌቪዥን ጋር በነበራቸውም ቆይታ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን በቅርቡ ሐኪሞች ጥያቄ አንስተዋል። አብዛኛው ሐኪም ያነሳው ጥያቄ ህጋዊና ተገቢ ነው፣ ይህ ምንም ጥያቄ የለውም ብሏል። ከደሞዝ ጋር የሚያያይዝ ችግር አለብን፣ ህጋዊ ነው። መምህሩ አለ፣ ህጋዊ ነው። ሚዲያዎች አሉ፣ ህጋዊ ነው። እኔም አለኝ፣ ህጋዊ ነው። ስፔሻል ወይም ልዩ አይደለም፣ ብዙዎቻችን የሚነካ ነገር ሲሉ ገልጿል። እንዴት እንፍታው፣ ማስተዋል፣ መስከን፣ ማሰብ ይፈልጋል ያሉት ጠቅላይ ሚኒስትሩ ይህን ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎች እንዳሉም ታይቷል። ይህን ለማስተዋል ኢትዮጵያ አሁን የተሻገረች ይመስለኛል። ይህንን ለመገንዘብ ብዙ አስረጅ አያስፈልጋትም ሲሉም ተደምጧል። በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮሁ ይሰማል። መጀመሪያ ደሞዝ ለምን እንደሚፈለግ ማገልገልን መማር ያስፈልጋልን ብሏል። ሐኪሞች አስተማሪዎች ወታደሮች ፖሊሶች ሚኒስትሮች ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ አለብን ሲሉም ተደምጧል በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል ይህን ጉዳይ ከስክነት ከውይይት ከምክክር ከየት እንደምናመጣው ከማሰብ ውጪ መልስ አይገኝለትም ብሏል ጠቅላይ ሚኒስትሩ በማከልም እንዲሁ በጩኸት ብቻ የሚመለስ አይደለም ሰክነን ማሰብ አለብን ብንጮህና ብናበላሸው እናጠፈዋለን እንጂ አና ለማውም የጀመርናት እንጭላንጭል እናውድማታለን እንጂ ውጤት አናመጣም ሲሉ ማክለዋል። ሰክነን እንወያያለን በጋራ ሆነን ዊን ዊን በሆነ አፕሮች ሁሉንም አሸናፊ በሚያድግ ሁኔታ ሀገርን በማይጎዳ መንገድ መፍትሄ እያበጀንለት እንሄዳለን ሲሉ ጠቅላይ ሚኒስትሩ ተናግረዋል። በቅርቡ የጤና ባለሙያዎቹ 12 ጥያቄዎች የጊዜ ገደብ በማስቀመጥ ሲጠይቁ እንደነበርም ይታወሳል። ባለሙያዎቹ ከጠይቋቸው ጥያቄዎች መካከል አንዱ የደሞዝ ጭማሪ ጥያቄም ነበር። ባለሙያዎች ከስራቸው አኳያ የሚከፈላቸው እጅግ አነስተኛ በመሆኑ ምግብ በልቶ ለማደር፣ ቤተሰብ ለማስተዳደር፣ ልጅ ለማሳደግ፣ ራስን ለመቀየር፣ ቤት ተከራይቶ ለመኖር እንዳልቻሉ ሲገልጹ እንደነበረም ይታወሳል። ክብረ አድማጮች፣ በመጨረሻም ከውጭ ፍቅር በፍቅር ሆነው የነበሩት ትራምፕና ኤለን መስክ ሆድና ጀርባ ሆኗል፣ ወደ ጸብ እየገቡ መሆኑ ተሰምቷል። በምርጫ ጊዜ ዶናልድ ትራምፕ እንዲያሸንፉ ከፍተኛ ድጋፍ ሲያደርግ የነበረውና ዶናልድ ትራምፕ ሊመረጡ እስከ 1 ሚሊዮን ዶላር እከፍላለሁ ሲል የነበረው የዓለማችን ቁጥር አንድ ባለሀብት ኤለመስክ ከሰሞኑ ከዶናልድ ትራምፕ ጋር ተቃርኖ ውስጥ ገብተው ኃይል ቃል እየተለዋወጡ ነው። በመሆኑም ትራምፕ ከፍተኛ ቀረጥ መጣላቸውን ኤለመስክን እንዳላስደሰተው ተናግሯል። በዚህም የተነሳ ተቃርኖ ውስጥ የገቡ ሲሆን ዶናልድ ትራምፕ ለኤለመስክ የሚደረገው የመንግሥት ድጎማና ስምምነት በማቋረጥ በቢሊዮን ዶላር የሚቆጠር ገንዘብ በቀላሉ መቆጠብ እንችላለን። ይህን የባይደን አስተዳደር ተፈጻሚ ባለማድረጉ ተገርሚያለሁም ብሏል። ኤለመስ በበኩሉ ያለኔ ድጋፍ ዶናልድ ትራምፕ ምርጫውን አያሸንፍም ነበር ሲልም ገልጿል። በሌላ ዜና አሜሪካ የአሜሪካና የእስራኤል ዜጎችን ዒላማ አድርገዋል ባለቻቸው የአይሲሲ ዳኞች ላይ ማዕቀብ ጣለች። የሀገሪቱ የውጭ ጉዳይ መስሪያ ቤት ማዕቀቡ ያለ ሀገሮቻቸው ፈቃድ ከለላ ያላቸውን ግለሰቦች ለፍርድ ለማቅረብ የሞከሩ አራት ዳኞች ላይ እንደሚጣል ገልጿል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሮቢ አይሲሲ በመሠረተ ቢስና ፖለቲካዊ ክስ አሜሪካና የቅርብ ወዳጃችን እስራኤል ኢላማ ማድረጉ ማብቃት አለበት ሲሉ በኤክስ ገጻቸው ላይ ጽፏል። በመሆኑም አራቱም ዳኞች ሴቶች ሲሆኑ፣ አይሲሲ በጉዳዩ ላይ ባወጣው መግለጫ ነፃነቱን ለመናድ የተደረገ ግልጽ ሙከራ መሆኑን ገልጿል ሲል ቢቢሲ ዘግቧል። ጉራ አርማጆች ከሀገር ውስጥ ከውጭ ለሰዓት ለተቸው ብለን የመራርን ጥላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለው። በያለንበት የዓለም ዳርቻ ቸርንቆይ።